መንግስት የኪነጥበብ ወሳኝ ሚናን በመረዳት ልዩ ትኩረት በመስጠት በቢሊዮኖች በጀት በመመደብ በአይነቱ እስከ ዛሬ ካለን ለየት ያለ ዘመናዊ የሆኑ ለሲኒማና ና ለትያትር ቤቶች ራሳቸውን የቻሉ ትልልቅ ማዕከላት ሲገነባ በአይነታቸውም በይዘታቸውም እስከ ዛሬ ከነበረን ልዩ ነው ማለት ያስችለናል። ከዚህም ባሻገር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 እንዲያጎለብት በማሰብ ጭምር የተገነባ ነው። ነባሮቹ የሲኒማ ቤቶቻችን ወቅቱ ከደረሰበት ስልጣኔ ኢንዱስትሪው ከደረሰበት እድገት አንጻር ስናያቸው ለኢንዱስትሪው የማይመቹ የኪነ ጥበብንና የከያንያኑንም ክብር የሚያሳንሱ አሮጌ ሲኒማ ቤቶችን በማደስ ከተማችንን እንዲመጥኑም በማድረግ ለኢንዱስትሪው እድገት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 ወደ ሰፈር ወደየ አካባቢው ጠጋ እንዲል የማድረግ ስራ ተሰርቷልኖ፣ ዛሬም ዳግም እጅግ ዘመናዊ ለሲኒማ ኢንዱስትሪ አገልግሎት ብቻ የሚውል ራሱን የቻለ ኮምፕሌክስ አጠናቀን ሪባን ለመቁረጥ በቅተናልና ሁላችሁንም በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። ክብርት ሚኒስተር ክብራትና ክብራት ይህ አዲስ የሲኒማ ኮምፕሌክስ ባለ 15 ወለል ከመሬት በታች ባለ ደግሞ አራት ወለሎችን የያዘ ወይም ጂ ማይነስ ፎር የመኪና ማቆሚያ ያለው 24000 ካሬ ሜትር መሬት ላይ ያረፈ በውስጡም እዚህ የምንገኝበት ይህ አዳራሽ ማለት ነው፣ 887 እና 592 ታዳሚዎችን የማስተናገድ አቅም ያለው በቅደም ተከተል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 ለስዕል፣ ለአርት ጋለሪ፣ ለህፃናት ጌም ዞን፣ የቤተ መጻሕፍት፣ የስቱዲዮዎችና ለቢሮዎች፣ እንዲሁም ለባንኮች፣ ለካፍቴራዎች፣ ለሬስቶራንቶች፣ ለተለያዩ ሱቆች የሚውሉ ክፍሎች ተካተው የተሰሩለት ነው። ምድረግቢውንም ስንመለከት ለማስታወቂያ የሚሆኑ ዘመናዊ ስክሪኖች፣ የህፃናት መጫወቻዎች ህፃናት በጨዋታ መልክ